ሰላም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን። ባላችሁበት ቦታ ሙስሊምም ክርስቲያንም እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ ፈጣሪያችሁ ይከተላችሁ፣ ቤተሰቦቻችሁን ይጠብቅላችሁ ብያለሁ ማለት ነው። ሰብስክራይብ አድርጉኝ አሳድጉኝ ብያለሁ። ከዚህ በመቀጠል በእንዳልክ ላይ መስራት አልፈልግም ነበረ ግን እሰራለሁኝ ለማንኛውም ማለት ነው። እንዳልክ ትላንትና የጓየውን የጓደኛውን ማለት በሁለት ባልና ባልና ሚስት ወይንም ፍቅረኛሞች ነበሩ። በሆነ አጋጣሚ ይጣላሉ። ሲጣሉ ያቺ ልጅ ተብየዋ ደግሞ ተፈንጥላ እንዳልክ ጋር ሂዳለሽ ማለት ነው፣ ጓደኛ ተብየዋ። ከዛም ጓደኛ ባሏ ደግሞ ተናዶ እንዳልክ መኪና ከስክሶለታል ማለት ነው። ይገባሃል፣ ብዬ ነው የማስበው። በመጀመሪያ ማለት ነው አንድ ባለትዳር ጓደኛ ከፈለገ ጓደኛ ብትሆን አብራክ የተወለደችም አንድ ላይ ያደጋችሁን ብትሆኑ ከአንተ እሱ መርጣ ሂዳ ፍቅርም ሆነ ትዳር ይዘው በአንድ ቤት መኖር ጀምረዋል። እነዚህ ሁለት ልጆች ባለትዳር ናቸው። ስለዚህ በባለትዳሮች መሃል መግባት የለብክም ብዬ ነው የማስበው ማለት ነው ሲቀጥል ደግሞ አንተ ምን ቤት ነክ? በባልና ሚስት መሃል አንተ ምን ቤት ነህ? አንተ ጓደኛ ነህ አይደል? ጓደኛ እንደ ጓደኛነቱ ይከበራል እንጂ የሰውም ባለትዳር ይዞ ወደ አዲስ አበባ ወይንም ወደ ሌላ አገር ይዤሽ ሊሂድ ማለት ስልጣንም የለክም። ምክንያቱም አንተ አደለም፣ አንተ እናትና አባቷ ራሱ በሁለት ባለትዳሮች መሀል ገብቶ መወሰን አይችሉም ማለት ነው። ስለዚህ አንተ ቢቻልክ ልጆችን ልጆቹን ባልና ሚስቶችን ማስታረቅ ነው እንጂ ያለብክ ማለያየት አደለም ያለብ። አንተ ግን ማለት ነው እያለያየክ ነው ያለኸው። ምክንያቱም ሄሉንና ናቲን በእንደዚህ አይነት ምክንያት ነው አለያይተክ ለዚህ ደረጃ ያበቃሃቸው እንዲለያዩ። ፍቅረኛ አፍቃሪ መስለ ሰተት ብለህ ልቧን በልተክ ለዚህ ደረጃ ያበቃሃቸው አንተው ራስክ ነክ። ስለዚህ ይቺ ልጅም የሄሉ እጣ ነው የሚደርሳት፣ ማለት ነው። ምክንያቱም እወድሽ ነበረ ያልካት ነው እንዴ! እወድሽ ነበረ ያልካት ነው። አንተ ምን ስለሆንክ ነው? በጓደኝነት መውደር ልትወዳት ትችላለህ፣ ግን አንድ ባለትዳርን ከባሏ ተጣልታ መታ እኔ እኮ ወድሽ ነበረ፣ አይ፣ እንዲህ ማድረግ የለበትም ማለትም የለብም። ዋሽተክ ነው ማስታረቅ፣ እራሱ ቢገባት ዋሽተክ ነው ማስታረቅ ያለብህ። ገባ ካደል ? ሲቀጥል ደግሞ እሷ አንተ እንደምትወዳት ስለምታውቅ ይሆናል አትሂድ ብላ እንደ መደበሪያ መደበሪያ ነው ያደረገችው። በነገራችን ላይ መደበሪያ ብትፈልግህማ አንተን ጥላክ ወደዛኛው አትሄድም። ስለዚህ ከዛ ጋር ፍቅሯን ቀጭቀጫ ጨርሳ ማለት ሲበድላት አንተ በቃ የቆሻሻ ማጠራቀሚያ ነው እያደረገች ያለችው ማለት ነው። ስለዚህ አንተ ከተቻለክ ማስታረቅ፣ በሁለቱ መሀል መግባት የለብህም ምክንያቱም የሚስት ሌባ ነው የምትባለው የሚስት ሌባ ነው የምትባለው። እንዴ ምንድነው፣ አንተ እንደዚህ አይነት ነገር ውስጥ የምትገባው ነገር እኔ ግራ ይገባል። የሄሉን ህይወት እንደዚህ ምስቅል ቅሉን አወጣኸው። አሁንም ደግሞ በሁለቱ መሀል ገብተህ ህይወታቸውን ልታመሰ ነቃቅል ተዘጋጅተሃል። እውነተኛ ሰው ያስታርቃል። ማስታረቅ ነው ያለብህ፣ ሰላም እንዲፈጥሩ ማድረግ ነው ያለብህ እንጂ ወደ አንተ ጋር እንድትቀርብ አይደለም ማድረግ ያለብህ ማለት ነው። ስለዚህ ይሄ ልጅ መኪናህን ቢሰብረው ራሱ ትክክል ነው። አደለም መኪናህን አናትን ራሱ በዛ ቢለው ትክክል ነው። ምክንያቱም ሚስቱን ነው ይዤሽ ሊሂድ እያልክ ያለው፣ ወይንም ፍቅረኛውን ነው ይዤሽ ሊሂድ እያልክ ያለው። አንተ ምን ቤት ነህ? በሰው ፍቅር መሃል ገብተክ እንዲህ ነው እንዲህ ነው ብለህ መወሰን ማን ሰጠ? እውነተኛ የምትወዳት ጓደኛ ከሆንክ ሁለቱንም አምጥተህ ማስታረቅ ነው እንጂ ያቺ ልጅ ጭንቅላቷ ላይ እንዲመላለስ ከዛኛዋ ጋ ልጁ ያደረገውን ነገር እየመላለስክ በልጅቷ ጭንቅላት ላይ አትሙላ ማለት ነው። ሁለት ፍቅረኛሞች ይጣላሉ፣ ይታረቃሉ። አንተ ግን በመሀላቸው ገብተህ ህይወታቸውን አትበጥብጥ ለማለት ፈልጌ ነው። ለወደፊትም ቢሆን ማለት ነው። አንተ እንጃ። የፍቅረኞችን እየፈለክ ማለያየት ነው መሰለኝ። ስለ ከናቲ ናቲና እንዳልክን እንደ ናቲንና ሄሉን እንደዛ ርገብ ግበክ አርግ አለውልሽ አለውልሽ ብለህ አለያየ። አሁንም ደግሞ የልጅቷን ህይወት አትበጥብጥ ማለት ነው። ሲቀጥል ደግሞ እውነተኛ ሰው ከሆንክ ለማስታረቅ ሞክር እንጂ በመሃላቸው መግባትም ልጅቷንም ይዘህ የምትሄድ ስልጣን የለም። ልጅቷን ትፈልጋት ነበረ ማለት ነው። የዛን ቀን የሁለታችሁ ፍቅር በጣም ያስቀናል ምናምን ስትል የነበረው ለካ። ወይንም በልብ ውስጥ አስቦ እሱ በልጦ ስለወሰደብህ ተናዳይ ይሆናል። ኧረ በእናትህ የሰውን ፍቅረኛ አትመኝ። እንደ ወንድ ልጅ ነው የፈለካትን አማር ጠመያስ ትችላለ። ከቻልክ አስታርቅ ማለት ነው። በክፋት አይደለም እየተናገርኩ ያለሁት። ወይንም ድራማው ደግሞ ደግሞ አይመጥንም። ድራማ ነገር አስበህ ከሆነ ማለት ነው ድራማው አይሄድም። እናቴ ትሙት፣ ድራማ ነክ ከሆነ እየሰራ ደግሞ ድራማ ነክ አይመስለኝም። መኪናውን እየተሰበረ ነው ማለት ነው። ስለዚህ ልጁ አይደለም መኪና ጭንቅላትህንም ሊሰብርክ ይችላል። ምክንያቱም ለፍቅረኛ ሲባል እስከ ሞት ድረስ ስለሚደረስ ማለት ነው። ስለዚህ ወደ ራስ ተመለስ፣ እናቴ የሰው ሚስት አንጠልጥላ አትሩጥ። ጓደኝነት ሌላ ጓደኛ ከሆነች ወደ መልካም መንገድ እንድትሄድና ለማስታረቅ ሞክር እንጂ፣ እቅፍ አድርግታ ውትፍ አድርግታ የሰው ሚስት ላይ እንትን አንጠልጥለክ መሄድ፣ በስመ አብ። አንተማ ከባድ አይነት ጥላ ነው ያለክ። የሰው ሚስት የሚያለያይ ጥላ ነው እንደያዘ ካንተ ደግሞ ባልና ሚስትን የሚያለይ አይነ ጥላን የያዘክ ወጣ እያልኩ ነው። ማስወጣለ ማለት ነው። ለማንኛውም ማለት ነው። ለማንኛውም ወደ ራስ ተመለስና የራስን ህይወት የሆነችዋን ሴት ፈልግ እንጂ እቃቃ ባትጫወት ማለት እድሜህና የምትሰሩት ነገር አይሄድም ማለት ነው። ክፉ ደግመን መናገር አልፈልግም። አቁሜ ነበር፣ ግን የሚታየው ነገር ጥሩ አይደለም። አስታርቃቸው፣ ከቻልክ አስታርቃቸው። ይሄ ልጅ የፈለገ እርምጃ ቢወስድ ማንም ሰው አያዝንልም። ልጅቷም ለዛ ነው ወዳንተ የመጣችው። የሚያው ሰው ራሱ ክብር ይኑር። ሲቀጥል ደግሞ ለስምህ ራሱ ክብር ይኑርክ። የሚስት ሌባ ልትባል ነው። ሌባ፣ ሌባ፣ ሌባ የሚስት ሌባ እንዳልክ የሚስት ሌባ ምናምን ስትባል አረብ እናት ትሙት። ለማንኛውም ማለት ነው ከተቻለ አስታርቃቸው፣ ካልተቻለ ግን ሁለቱንም ሸሻቸው ብዬ ነው የምመክረው። የተሰማኝ ስሜት ነው። መልካም ምሽት።